እኛው የምናወራው ሁሉ ውሸት ነበር የሚመስላቸው። አየ፣ ተዋረደ፣ ፈራ። አገዘን አገዘን። ልጅ እኮ ድርሳነ ነው ራይለን ተሸክሞ አመነ። እኮ ብዙ ነገር እኮ አመነ፣ በቃ አዎ አለ እኮ። በጣም ነው የሚገርመው። እየገባችሁ እኛ ጋር ነው ዲቬት አርጎ እዛ። የውይይት ጠሪ እናቅርብ፣ ባቢ ጌታን እናቅርብ። ለማ እንዴ፣ አላየህም እንዴ ትናንትና ቃል ስጋ ሆነ ወሂድን እኮ ከወሂድ ጋር ወያይ ያለው አለ እኮ እንደዚህ አወያዩኝ የት አለ ፈሪ ነው አለ እኮ እዚህ እንጣ ከኛ ጋር ወያይ ማን ነው ሆነ ቃል ቃል ስጋ ሆነ እህ የሚንተባተበው የፎይ ወንድም ደደቡ አረ ምራቅ ስጋ ሆነ ነው እንደ እንደ ሰበሩት ያው እንደዚህ ካላገናኛችኝ ካላገናኛችኝ እና ለማንኛውም ተኛ በቃ ልተኛ ነው። እስኪ ኮፒ ሊንክ አድርጉት። በደምብ ታፕ ታፕ አድርጉት። ቀልም ሆነ ሰዎች ዛሬ የት ሄዶ ነው? ሩሄና ተኝቶች ነው? እግዚአብሔር ዛሬ ተለየብሻ። አፋጠጣቸው ፈጣሪ ይመስገን። አውሩ አንዴ አውሩ። አሉ እየጻጻፍ ነው ሰው ጋር። ለምን አንጠራቸው እዚህ ቤት። ምን ታያለሽ? ጥሩ ሀሳብ ነው። አይመጡ እንጂ ችግር ችግሩ። ይምጡ እናት ቤት ያርጉ እንደዚህ ከአባቢ ጋር አህ ሽን ቪዲዮ እንሰራለና ሸራኩ አንቺ ክፈት። አልከፍትም ያ አይ ኮንፊደንሱ ማታ ያቺ ጆኒ ነው ነበር ስሰማው ነበር። በጣም ባለጌ ነው። ግን ያቺ ሙስሊም ናት ክርስቲያን ናት? አይ ሙስሊም ክርስቲያንም አይደላችሁም እንደምትናገሩ ከሆነ ቶ ይሄ ማንም ደረመናም እየተነሳ ዝም ብሎ እንትናና እንትናን ያወያያቸዋለሁ ምናምን፣ ይሄ ደረጃቸው ተቀባይነት የለውም። ስማ ሌላ ቲክታክ ላይ ወሂድን የሚመጠን ሰው የለም። እሱ ጋር በድፍረት ሊያወራ የሚችል ሰው የለም። ያውቃሉ እሱ እነሱ ጋር እንደማያወራ ስለሚያውቁ ነው። እነሱ ወንድ ከሆነ ይግጠመን የሚሉት አውቀው ነው። እሱጋ ጋር እሱ ቢሸናባቸው ተመስገን አምላኬ፣ በአይነ ስላየኝ አመሰግናሃለሁ ይላሉ። ቢሸናባቸው እኮ ነው። ተው እና ቢያወራቸው እንቃል ስጋ ሆነ ነውፎ ምናምን የምትላቸው ቆሞ ቢሸናባቸው ደስ ይላቸዋል። ደስታቸው ነው። አመሰግናለሁ ጌታ ይላሉ። እሱን የሚመጥን ሰው የለም። እሱ ከባድ ሰው ነው፣ እውቀት አለው። እውቀት ካለው ሰው ጋር ብቻ ነው የሚያወራው። እዚህ ጋር እየመጡ ደረጃቸውን ከፍ ለማድረግ ምንም ማንም እንቁራሪት አይነት ሰው እዚህ ጋር ይመጣል። ምንድን ነው ናፈቀን እኮ ሙስሊሞች ጋር ማውራት ሙስሊሞቹን። ተው እና አንድ ጥያቄ ጠይቃቸዋለሁ ነው በቃ፣ አንድ ጥያቄ፣ እኔ አንድ ጥያቄ። ተው ንጽጽር ሰዓት እየተሰጠ ምናምን፣ ደግሞ እነሱ ጋር አንድ ጥያቄ ነው። እኔ አንድ ጥያቄ አለኝ፣ ልብ ካላቸው መጥተው ይመልሱ። አይመልሱም አይትሉም? ሁሉም ሰው እየተነሳ ፊጥ የሚለው ወይ ለምንድን ነው እኛ ጋር የማያወራው ይላል። ምን ብሎ ነው የሚያወራው? ልጆቹን ነው ያሳ ልጆቹን ያሳድግብን እናንተ፣ ምን ብሎ ነው የሚያሳድገው? ከኩበት ለቀማ ወጥተው በኦንላይን ሃይማኖት እንትን ያደረጉ ሰዎች እና በቲክታክ መጥተው ንጽጽር ለነሱ ሚስጥር የሆነ ሰዎች ይመጡና እንትና ጋ እኮ ነው ማውራት የምፈልገው፣ ለምንድን ነው የማያወራን ይላል አይወራችሁም ስትቃጠል ትኖራታለ እንጂ እሱ ጋር ታወራም፣ ነው እሱ ቢሸናብህ ትፍ ቢልባችሁ እናንተ ደስታችሁ ነው። ቢት- ትፍ ቢልባችሁ እኮ ነው ተመስገን ተመስገን አምላኬ አመሰግናለሁ ትላላችሁ። አረጋዝን እንዲሉ ትፈልጋለህ። እንዲ ደሞ ምራቅጥ በመረ በወሱ ቀልድ ነው ይሄ። ማንም ውዳቅ እየተነሳ እኛ እኔ ጋ ለምን አያወራ ምናምን አውቀው ነው እንደንትን እንደማይቆጥራቸው ስለሚያውቀው ነው። ምንም ምን ውዳቄ ናቸው እኮ እንደዚህ እርጥብበት ናቸው እኮ እውቀት ምንም እውቀት የላቸውም። ገብቷል። ባለፈው ያደረገው የውይይት ጥሪ ከመጭቶ የነበረ መቼ እንደምን እንደምን እንደሚያደርጉ ታላቅ ሰውየው ረጋ ያለ ሰው ነው። የተማረ ሰው ነው። በትህትና የሚያወራ ሰው ነው። ገብቷል። በአፉ የሚጸዳደሰው አይደለም። ረጋ ያለ ሰው ነው። እሱ ጋር ቢያወሩ በቃ መልካም ነገር ነው እንጂ እነዚህ ማን ነው ብትለው ማን ነው ምትለው? ማን ነው ምትለው? ጾም እንትን ጋር ሾርባ ሲጠጣ የነበረ እኮ ነው፣ ተደብቆ ገብቶ ሙስሊም ነኝ ብሎ ማለት ነው። እንደዚህ እኮ ነው፣ ውሸታም ነው እሱ። ተደብቆ ገብቶ ማለት ነው። ጀለብያውን ላይ ለብስ ነበራል። አንዱ ሰው ለምን ሲባል፣ ሾርባውን እንዲጠጣ ገብቷል። ጨልጦ ይወጣ ነበረ? ይሄ ምራቅ ስጋ ሆነ ምናምን የሚባለው ማነው የምትለው ቃል፣ ስጋ ሆነ ምራቅ ስጋ ሆነ የሚባለው፣ ዲቭ ነኝ ምናምን የሚለው ውሸታም። ስምህ ማን ነው? አሰላሙ አሌይኩም ሲሉት እኔ ዳአውድ ነኝ ምናምን ያለ ነው። ጀለቢያ ለብሰው ይገባ ነበር አሉ ሾርባዋን ለመጠጣት። እንደዚህ ነው ታሪክ ውስጥ እሱ ምንም እውቀት የለውም። እንደዚህ ስለ መጽሐፍ ቅዱስ ምን ያውቃል? እየተንሸውካቸኩ ውስጥ ለውስጥ ሴቶች ጋውራ በለው ጥምባታ በኔሽን ተጠምቀው ነው የሚጸድቁት። እነሱ ያው ወደ ሲኦል መወርወራቸውን አይቀርም፣ ቆሻሻ ናቸው። እነዚህ ግማታሞች ደግሞ ያወራሉ። አመሰግናለሁ፣ ቅዱሳን ስለመጣችሁ። ዲቬት ስታደርገው ሲያወጣው ሲደነግጥ መጽሐፍ ቅዱስ ማንም እንደማያነብ ታውቃለህ በዚህ ማረጋገጥ አይቻልም የድርሳ ነውር አይሉን እናንብበው ብለው ጀመረው ገብቷል እዚህ ጋር ያለጠፍኩት ቅድም ከዛ አውቄ ደግሞ ከንፈር ለከንፈር የሚሳሳሙትን እናስቀደምኩለት ልጁ ከዛ ደንገጥ አለ ምናምን ሁለተኛው እዚህ አላልኩ ምናምን ነገር አለና ቀየረን ደግሞ ገባንለት ሁለተኛው ጨነቀው ልጁ ምን ያድርግ ብታስገባው አሪፍ ነው። እኔ አስገባዋለሁ። እንደውም አንድ ቀን በፍቅር ሃይማኖት እንዲሰብ ካድርገዋለሁ። አንዳንዴ አስፈላጊ ነው። አዎ እንትን ይላል ግን ሲናደድ። ቅድም እኮ ተሳድቦ ነበር፣ በፀባይ ስለያዝነው ነው ነው እንጂ ተሳድቦ ነበር እኮ ጀምሮ ነበር። በጣም ሲናደድ ይሄ እናንተ አላህ ምናምን ነገር ጀምሮ ነበር እኮ። ቀስ አድርገን የሆነ ቀዝቃዛ እየደፋንበት ነው እንትን ያህል እየገፋን እዚህ ጋር ያመጣ ነው። አይ ቢያንስ እንኳን ያነባል ሳይፈራ ምናምን፣ የማንበቡ ማሪፍ ነው። አዎ ያዳምጣል፣ ያነባል። አዎ እኔ ግን እኔ በተኛ እናንተ ባላችሁበት የስድስት ስልሳ አምስት አምላክ ፍቅርን በረከትም እናንተ ላይ እየተርከፈከፈ ባላችሁበት በፍቅር በደስታ ጥሩ ጊዜ ብታሳልፉ የምን ይመስላችኋል? ተባረካችሁ፣ ተቀድሳችሁ። እኔ ደግሞ መልካም እንቅልፌ ብተኛ ይቅርታ አርግልኝና። ስድስት ስልሳ አምስት ምንድን ነው ግን? ቁጥር ነው ማለት ቁጥር መሆኑንማ አወቁት፣ ግን ለምን ተለየ ብዬ ነው እና ነገር አለው ግን ማለት ከሁለት አካውንት ነው በአንዴ የከፈትኩት። እዛኛው አምስት መቶ ምናምን ሺ ነው ያለው እዛ ጋ፣ እና ሁለተኛው በጣም ይለያያል። እዛ ጋ ቁም ነገር ነው ያለው፣ እዛ ጋ ደግሞ ዝም ብሎ እንትን ነው። ገብቶሻል። በእርግጥ በጣም ስለሚሉበት በከንቱ ማሳለፍ ነው መቆጥረው። ባለ አምስት መቶ ሺ ጊዜ ይሄን ነው በከንቱ የምታሳልፍበት፣ እንደኔ ማለት ነው። ምን ጥሩ ነገር ካላደረክበት ምን ያደርጋል? አይ መጥፎ ነገር አደርጋለሁ ማለት እኮ አይደለም። ብቻ ሰው የሚያዝናና የሚያስቅ ምናምን ምናምን ነው። የሚያዝናና ነው፣ ጽድት ባል እንትን የሚያዝናና ነው ግን እንትን ቁም ነገር ፖስት ከምታደርግበት እኩል እንትን ሊሆን አይችልም። ተቀባይነት የለውም ማለት ነው ማለት ነውማ። እሱማ ህዝብ እኮ የሚፈልገው ኔጋ እንኳን ባቅሙ የሆነ ሀሜት ነገር፣ ስድብ ነገር፣ ምናምን ነገር ስለቅ ወላሂን ብላችሁ በጣም ብዙ ብዙ ብዙ ቫይራል ነው በቃ የሚወጣው። ላይኩም ይበዛ ኮመንቱም ሼሩም። ግን ፈልግ አሁን የቀድሞ ልጁ ያመነበት ቦታ ላይ ስፖስታው ታየዋለከሁን እይታ አይኖረው ለምን እንደሆነ አላውቅም። ህዝቡ የሚፈልገው ይሄ ዝም ብሎ ትርካምር ኪውን ነገር ነው እንጂ እውቀት ያዘለ ነገር አይፈልግም። በእኔ ስ ምን አልከው? ቀጥይ እሺ። ሀሳብ አለሽ? እኔማ ምን ሀሳብ አለኝ? ኮፒ ሊንክ ያድርጉልኝ። የነገራቸው ፎሎ አልፈልግም፣ ፎሎ እንዳታረጉኝ። በቂ ነው፣ አልሐምዱሊላህ። ግን ኮፒ ሊንክ ያድርጉ፣ ኮፒ ሊንክ አድርጉ። ፎሎ ያላደረጋቸዋት ሰዎችም ፎሎ አድርገዋት፣ ምንድን ነው ቪዲዮዎቿም ሪፖስት አድርጉ። አንዳንድ ሰው በእርግጥ እኔም ብዙ እንትን አይደለሁም፣ ቀልጣፋ ሰው አይደለሁም። ይሄ ፎሎ እባክህ መመለስ የሚባለው ነገር ቀልጣፋ አይደለሁም። ግን አንዳንድ ሰው እርሱ ሁለት መቶ ሺህ ተከታይ ኑሩት፣ አንድ ሰው ብቻ ቢከተል እሱ በቃ እንደ ትልቅ ነገር አድርጎ ነው የሚያየው። ለምን እንደሆነ አላውቅም። እንደዚህ አይነት መንፈስ አለባቸው። አብሻ እና ፎሎ አድርጓት። እኔ እና ወይ እንድነን ግን ለማን ያነሳብኝ? ራስን ያነሳከው ሌላ ማን ያነሳ ኖ ዝም ብያ እና ምን አጥፍቼ ነው ያነሳኸው? ታዲያ ኧረ በፍፁም ይኸኛው እንዲህ ሲሆን በባቢ በሚለው አርግያለሁ። አንተ መልሰ ነበረ። ኦኬ በሁለተኛው ነው ይሆናል፣ በዛኛው ይሆናል። ይሄ ሌላ ነው ማለት ነው ማለት ነው። እኔ እንድመልስላችሁ የምትፈልጉ ሰዎች በእንትናችሁ መልስ ካላችሁኝ ይመልሳለሁ። ዝም ብዬ ግን ብዙም እንትን አይደለም፣ ቀልጣፋ ሰው አይደለም። እና ኮፒ ሊንክ አድርጉላት አካውንቷ ይሄ ፕሮፋይል ኮፒ ሊንክ የለም ውስጥ ገብታችሁ እዛ ጋር ገብታችሁ ኮፒሊንክ አድርጉ ምንድነው ቪዲዮዎቿ ሪፖስት አድርጉ ከዚህ ውጭ ተመለስ ከኢትዮጵያ አው ሳምንት አለፈኝ ታይ እንጂ ወላሂ አሪፍ ነው ኢትዮጵያ እንዴት ነው ኢትዮጵያ አሪፍ ነው ግን ትንሽ ብርዱ አልተስማማኝም ነበረ። በጣም ሀይለኛ ብርድ ነበረ። ያው ባለ ጊዜም ስለሆንሽ ምንም አይልም ለአንቺ። አዎ ልክ ነሽ። እኛ ነው በጣም ከባድ ሙቀት ነው ያለው። በጣም ከባድ ከባድ ሙቀት ለምደሽ ነው። እሱን ለምጄ ነው መሰለኝ አላውቅም። ኢትዮጵያ በጣም ከብዶ ነበረ። እንግዲህ ለወር ነው የገባሁትን ግን ወሩ ሁለት አመት ነው የሆንብኝ። አሁን ታዲያን እንዴት ልግባ? ለወርም ለሳምንትም መግባት እፈልጋለሁ። ከአመት ከምናምን በፊት እንደምንም ብዬ ነው አስር ቀን ቆይቼ የመጣውት። ማለት አንተ የምትቸገረው ምኑ ላይ ነው? ብርዱ ላይ ነው? ሙቀቱ ላይ ነው? ኑሮ ላይ ነው? ኧረ ኑሮ ምንም ችግር የለውም። ብርዱም ሙቀቱም ማላውቅም፣ እሱ ችግር የለውም። እንደ ሁኔታው ነው። ግን እኔ በጣም ስለምሰልበው ይሄ መንግስት አላውቅም። አንዳንድ ሰዎችም ምንትን ማደርጋቸው የምደዋወላቸው ምናምን ነበሩ እንዳያደርጉኝ አይ ገብተህ አይተህና አሪፍ ነው፣ ኢትዮጵያ ደስ ይላል። ወላሂ ለተመቸው ሰው አሪፍ ነው፣ ብር ካለ ደስ ይላል በጣም። እኔ ግን የሚገርምሽ ነገር ከሩሃይና ጋር ተገናኝተን ምርቃናዋን ምናምን እንትን አድርገን ሲሻዋ ከፊት ፊታችን ውጭ አድርገን ልንገርሽ የተባባል ነው ቃል ቃል የገባ ነው ነገር አለ ምን እንደተባባልነው ጭራሽ ገባሽ ክር እያደረግን በቪዲዮ ድቅ ብለን እንገባለን። እህቲ እንደ ንደ ሰላም ነው ምናምን ብለን በቪዲዮ እየተያየ፣ ለነገሩ ሮሂና በቪዲዮ ትወጣለች ችግር የለባትም። ግን ምናምን ላልከው ነገር ግን እኔ አልስማማም አልስማማም። በሱ ጉዳይ ላይ ከመረቀኑ ሌላ ጉዳዩ ስለሚገባ እሱ ነገር ይብራባችሁ፣ ይቅርባችሁ። ኧረ ኧረ አንገባም። ሌላ ነገር የለም። አይ አይ ተው ምርቃና መጥፎ ነው በነገራችን ላይ አትመርቅን አንተም አትመርቅን ለሌላ ጊዜ እንኳን ለሮሄና ለሌላ ሰው አትመርቅን ወጥመን ውስጥ ይከትዋል የአሁን ጊዜ ሴቶች ፓፒ ወይ ሰላም ዓለይኩም ሰላም ወራህመቱላህ እንዴት ነሽ አለው ሰላም ነው አለው አልহামዱሊላ እንኳን በሰላም ተመለሱ እንኳን እንደና ቆየሽኝ ሀቢብቲ ይያው ሽሺሻ ምናምን ምናም ነያይዶ ቀጥተኛው መንገድ ይምራክ። ባቢሎን ምንም ነገር አለብኝ እልህም ለአንተ ተመዝባዛ መንገድ ላይ አይደለም ያለኸው፣ ጠመዝባዛ መንገድ ላይ ስድስት ምንድን ነው? መጽሐፍ አላችሁ፣ ማምለኪያ ቦታ አላችሁ፣ አምላካችሁ ማን ነው? አንተም እኮ ብዙ ጥያቄ ያስነሳብካል፣ እናውራ ከተባለ ማለት ነው። ግን ያው እኔ ምርጫዬም ሆነ ምኞቴም ሰው የሚወደውን ነገር ነው ለሚወደው ሰው የሚሰጠው። አከብረሃለውኝ አላህ ደግሞ ቀጥተኛው መንገድ ይምራክ። ከምንም ነገር በላይ በጣም የተወደው ነገር ሳይሆን ከዛ ቀጥሎ ያለውን ነገር ስጠኝ ምትለው አይሰጥም። ሰው ና አይንህን ስጠው ብዬ ብለው ሰው አይሰጥም። እና የምወደው ነገር እየተመኘው ነው ይላል አይደለም። ቆይ አይኔ ምን ያደርግልል? አይኔ ብሰጥክ ባቤ አይን አለክ አደለ? ብሰጥክ ምን ያደርግልል? ለእኔ ደግሞ በጣም እንቁ የሆነውንና በጣም ለእኔ ፍላጎት ያለኝን የምፈልገውን ነገር ሰላሜን የማገኝበትን የሆነው ነገር ብሰጥክ አይሻልህም? ያለህን ነገር ደግሚ ከምሰጥክ ባይኖር ሆኬ ልታይበት ነው። ግን አለክ፣ አልሐምዱላህ፣ አያንሳብክ። አመሰግናለሁ። ይሸጠዋል። የተረገማችሁ እናንተ ኮመንቶች በቃ ለማንኛውም እንተኛሽ። አመሰግናለሁ። ኮፒ ሊንክ ላረጋችሁም፣ እሺ አካውንት ባገብታችሁ ኮፒ ሊንክ አድርጉላት። ውስጥ የፕሮፋይል አለ፣ ምንድነው ኮፒ ሊንክ ማለት ነው። ውስጥ ገብታችሁ ተጋገዟት፣ አትከፍሉበትም። ሁላችሁንም ወዳችኋለሁ። ደህና ደሩ።